የአለማችን ሌላ ሀያል ሀገር የሆነችው ቻይና የዓለማችን ኢኮኖሚ በበላይነት ከሚኖሩ ሀገራት ከአሜሪካ በመቀጠል በሁለተኛ ደረጃ ላይ ስትገኝ በጦር ሰራዊት ብዛትም የዓለማችን ቁጥር አንድ ደረጃን ተቆጣጥራለች። ይቺ ሀገር በህዝብ ብዛት አንደኛ ከዓለማችን ስትሆን ይቺ ታላቅና ገናና ሀገር የብዙ ሺህ አመት ታሪክ ያላት ጥንታዊት ሀገር ነች። ይቺ ጥንታዊት ሀገር በቴክኖሎጂ በትምህርት፣ በሳይንስና ምርምር፣ በሕክምና በኮንስትራክሽን ከፍተኛ ለውጥ ያሳየች እና የአለማችንን ኢኮኖሚ በበላይነት እየዘወረች የምትገኝ ልዕለ ሀያል ሀገር ነች። በዛሬው ፕሮግራማችን የዚችን ልዕለ ሀያል ሀገር ታሪክ እና ስለ ብሔራዊ ኩራቷ የሆኑ ታላቁ ጉንቧ ዘጠኝ አስገራሚ እውነታዎችን የምንከታተል ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማችን ልዕለ ሀያል አገር የሆነችው ቻይና የተመሰረተችው ከአምስት ሺህ አመታት በፊት ሲሆን የተመሰረተችውም ዚያ በተባለ ዳይናስቲ ነው። ይህ ስርወ መንግስት ምንም አይነት በሰነድ የሰፈረ ታሪክ የለውም። አብዛኛው ታሪክ የሚነገሩ በአፈ ታሪክ ነው። ይህ ስርወ መንግስት ከሁለት ሺህ ሰባ እስከ አንድ ሺህ ስድስት መቶ ጥንታዊ ቻይናን አስተዳድሯል። ሁለተኛው የቻይና ስርወ መንግስት ሻንግ የተባለው ስርወ መንግስት ሲሆን ይህ ስርወ መንግስት የቻይንኛ አጻጻፍ ስርአት እና በነሀስ ስራ ከፍተኛ እድገት ያመጣ ነው። ስሮ መንግስት ከአንድ ሺ ስድስት መቶ እስከ አንድ ሺ አርባ ስድስት ዓመተ ዓለም ቻይናን አስተዳደሩ። ሶስተኛው ስሮ መንግስት ዙ ስሮ መንግስት የሚባለው ሲሆን የስሮ መንግስት ለቡዲዝም ለፋሽዝም እና ለኮንፊዝም እድገት ከፍተኛ አስተዋጽኦ አድርጓል። ይህ ስሮ መንግስት ከአንድ ሺ አርባ ስድስት ዓመተ ዓለም እስከ ሁለት መቶ ሀምሳ ስድስት ዓመተ ዓለም ጥንታዊ ቻይናን አስተዳደሩ። ጥንታዊ ቻይና ታሪክ የተጠናቀቀው በ 221 ዓመተ ዓለም ሲሆን በዚህ ዓመት ጀምሮ የኢምፔሪያል ቻይና ተመሠርታለች። ይቺ ከ221 1912 ዓ.ም ቆይታለች። የኢምፔሪያል ቻይና የመጀመሪያው ስርወ መንግስት ኪን ስርወ መንግስት ሲሆን የመጀመሪያው ንጉሠ ነገሥት ኪንሺሁንግ ይባላል። ቀጥሎ ኢምፔሪያል ቻይናን ታንክ የሞንጎሊያውያን የስርወ መንግስት በኮብላይ ካን የተመሠረተ በቻይና የመጀመሪያው በውጭ የሚመራ ስርወ መንግስት ሚንግ ስርወ መንግስት፣ የቺን ስርወ መንግስት። እነዚህ ሁሉ የኢምፔሪያል ቻይናን ግዛት አስፋፍተዋል። የኢምፔሪያል ቻይና በውስጣዊና በውጫዊ ወረራ ምክንያት ውድቀት አጋጥሟታል። ከ1912 የቻይና ኢምፓየር ውድቀት በኋላ የቻይና ሪፐብሊክ የተቋቋመች ሲሆን የተመሰረተ ከቺን ስርወ መንግስት ውድቀት በኋላ ነበር። የተመሰረተችውም በሰን ያትሰን እና በኋላም በቺያንግ ካይሺክ ነው። የቻይና ሪፐብሊክ በጦር አበጋዞች፣ በጃፓኖች እና በብሄር ብሄረሰቦች እርስ በርስ ግጭት አደጋ ውስጥ ገብታ ነበር። የማኦሺንግ የሚመራው የኮሚኒስት ፓርቲ በ1949 ተቆጣጥሮ የቻይና ሪፐብሊክን መሰረተ። ቻይና እነዚህም ሁሉ የታሪክ ማህደር ያላት የዓለማችን ልዕለ ኃያል ሀገር ነች። ይቺ ሀገር ምንጊዜ በታሪካዊ የምትኮራበትና ለዓለም የምህንድስና እድገት እጅግ ከፍተኛ አስተዋጽኦ አድርጓል የሚባለውን የዓለማችን ረዥሙን 13,000 ማይል የሚሸፍነውን በሰንሰላታማ ተራሮች ላይ ያረፈ የታላቅ ግንብ ባለቤትም ናት። ይህ ታላቅ ግንብ አሁን ከምናየው ሁኔታ ላይ ከመድረሱ በፊት ዘጠኝ አስገራሚ እውነታዎች ያለፈ ነው እዚህ ላይ የቆመው። አንደኛ፣ ይኸው ግንብ የተገነባው የቻይና ኢምፓየርን ከሰሜናዊ ወራሪዎች ወይም በአሁን ጊዜ መንጎሊያን ከምትባሉት ሀገር ዜጎች ራሳቸውን ለመከላከል ታስቦ ነው። ይህ ትልቅ ግንብ የተገነባው ዋነኛው ዓላማው ለጦር ዓላማ ነው። ይህ ትልቅ ግንብ እጅግ ለቁጥር የሚከብዱ ብዙ የጥበቃ ማማዎች እና ለጦር ምሽግነት የሚሆኑ ቦታዎችን የያዘ ነው። ሁለተኛ፣ ይህን ግንብ ለመገንባት ከአንድ ስምንት መቶ ዓመታት በላይ ፈጅቷል። ለዚህ ግንብ በጣም ብዙ ስርወ መንግስታት አሻራ ያረፈ ሲሆን በመጨረሻ የፍጻሜውን ያገኘው በችን ስርወ መንግስት ነው። ሶስተኛ፣ ይህ ግንብ የተገነባው ከድንጋይ ከእንጨት አራተኛ፣ ይሄ ታላቅ ግንብ የተገነባው አብዛኛው በባሪያዎች እና በወንጀለኞች ነው። ወንጀለኞች ይህን ግንብ ሲገነቡ ከሌላው ተራ ሰራተኛ ለመለየት ራሳቸውን መላጨት እና እግራቸውን በሰንሰለት ይታሰሩ ነበር። አምስተኛ፣ ታላቁ ግንብ እንደምታየው አንድ ወጥ የእባብ ቅርጽ ያለው ሳይሆን እጅግ በጣም ውስብስብና ብዙ ክፍሎች ያሉት ግንባታ ነው። ስድስተኛ፣ ይሄ ታላቅ ግንብ ዓለም ላይ ካሉ ጥቂት ሰው ሰራሽ ሕንፃዎች በህዋ ላይ በመሆን ከሚታዩ ግንባታዎች አንዱና ዋነኛው ነው። ሰባተኛ ታላቁ ግንብ ለቻይናውያን የብሔራዊ ኩራት ምንጭ ነው፣ ምክንያቱም ቻይናውያን ሀገራቸውን ከወረራ እና ከስደት ከህገ ወጥ የሐር ንግድ የተከላከሉበት ነበር። ለዚህም ነው ቻይናውያን ይህን ግንብ እንደ ብሔራዊ ኩራታቸው የሚመለከቱት። ስምንተኛ ታላቁ ግንብ በዓለማችን ላይ እጅግ ከፍተኛ ቁጥር ያለው የጎብኚዎች መጠን በማስተናገድ ከሚጠቀሱ ስፍራዎች አንዱ ሲሆን ቻይናውያን በቱሪዝሙ መስክ በዚህ ትልቅ ግንብ እጅግ በጣም ብዙ የቱሪዝም ገቢ እጅግ በጣም በከፍተኛ ሁኔታ ተጠቃሚ ናቸው። ዘጠኝ ታላቁ ግንብ የዓለማችንን የምህንድስናና የግንባታ ጥበብ እጅግ ከፍተኛ አስተዋጽኦ አበርክቷል። ብዙ መሐንዲሶች እና የግንባታ ባለሙያዎች ለብዙ አዳዲስ እና ዘመናዊ ግንባታዎች ከፍተኛ አስተዋጽኦ እያደረገልን ነው በማለት ይናገራሉ። ክብራና ክብራት የቻላችን ተከታታዮች፣ ይሄ አዲስ ዩቲዩብ ቻናል እንደመሆኑ መጠን ቻናላችንን ላይክ እንድትሰብስክራይብ በማድረግ ዳዲስ የምንሰራቸው ቪዲዮዎች ቶሎ ቶሎ እንዲደርሱት የደውል ምልክቷን ይጫኑ።